ሰላም፣ ጤና ይስጥልኝ። የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ ከዘመኑ አስከፊ ሕመም ከኩላሊት ህመም ለመዳን ለማምለጥና ኩላሊታችሁን ጤናማ ለማድረግ ማድረግ ያለባችሁ ነገሮች እስቲ ልንገራችሁ። ዛሬ ይሄን ሀሳብ ማነሳው ለምንድን ነው? በጣም በአሁን ሰዓት ላይ በየሕክምና ተቋሙ በተለያየ ቦታ የኩላሊት ህመምተኛ በጣም እየበዛ ነው። በጣም በርካታ ሰዎች እንግዲህ በእናንተ አካባቢ ሊኖሩ ይችላሉ። ኩላሊት ፌል አደረገ፣ ኩላሊት መቀየር አለበት። በጣም እንደዚህ ኩላሊት እስከ መድከም ደረጃ በርካቶች ላይ እየደረሰ ነው። ታዲያ ይሄንን ነገር አስቀድማችሁ መከላከል መቻል አለባችሁ። በአሁኑ ሰዓት ላይ ለምንድን ነው እንደሆነ ይሄ ችግር እንደዚህ እየተስፋፋ የመጣው በተለይ በዋናነት የሚጠቅማችሁና አተኩሬ የምነግራችሁ ጤናማ ኩላሊት እንዲኖራችሁ ምን ማድረግ አለባችሁ? በተለይ መሰረታዊ ነገሮች አሉ። ከዚህ ከአኗኗር ከአመጋገብ፣ ከአንዳንድ ነገሮች ጋር ተያይዘው ኩላሊታችሁ ጤናማ ሆኖ እንዲዘልቅ የሚረዱ ነገሮች አሉ። እስቲ ዛሬ ይሄን እነግራችኋለሁ። ከዚህ ዘመን በጣም እየተስፋፋ እየተሰራጨ ከመጣ አስከፊ የኩላሊት ሕመም እራሳችሁን ለማዳን ለማምለጥ ይሄን ነገር ማወቅና ተገንዝባችሁ አኗኗራችሁን አመጋገባችሁ ላይ እነዚህን ለውጦች ማድረግ አለባችሁ። ምን ወንድናቸው እናያለን። አብራችሁን ቆዩ። ለቻናሌ አዲስ ሆናችሁ ሰብስክራይብ አርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር እያረጋችሁ ደግሞ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት አርጉ። በቀጥታ ወደ ሐሳባችን እንግባ። አንደኛ ኩላሊት ጤናማ እንዲሆን በመሰረታዊነት ማድረግ ያለባችሁ በቂ ውሃ መጠጣት። ይሄን ነገር እንግዲህ ብዙ ጊዜ ሰምታችሁት ሊሆን ይችላል። አንድ ሰው በቀን እስከ ሁለት ሊትር ውሃ መጠጣት አለበት፣ እስከ ስምንት ብርጭቆ ውሃ መጠጣት አለበት። ውሃ ለኩላሊት ጥሩ ነው። እንደዚህ ሲባል በተደጋጋሚ ሰምታችሁ ሊሆን ይችላል ግን አብዛኛውን ሰው ይሄን ነገር በጣም ችላ ይላል። ኩላሊት ጤናማ እንዲሆን ግዴታ በቀን ውስጥ ከምታደርጉት እንቅስቃሴ ጋር ተመጣጣኝ የሆነ ውሃ መጠጣት አለባችሁ አሁን ፈሳሽ መውሰድ ሳይሆን ውሃ መጠጣት። አንዳንድ ሰዎች ልክ ውሃ ሲጠማቸው ውሃ ከመጠጣት ይልቅ ወይ የለስላሳ መጠጦች መጠጣት ወይ ሌላ ሻይ ቡና፣ ሌላ ፈሳሽ መውሰድና የውሃ ጥማቸውን እንደዚህ በሌላ ነገር የሚያካክሱ ሰዎች አሉ። ይሄ በጣም ትልቅ ስህተት ነው። ሰውነት ውሃ ይፈልጋል። ንጹህ ውሃ መጠጣት አለባችሁ። እንግዲህ ውሃ ከምታደርጉት እንቅስቃሴ ጋር ተመጣጣኝ ለምሳሌ ብዙ ጊዜ እንቅስቃሴ ማታረጉ ቁጭ ብላችሁ የምትሉ እስከ አንድ ነጥብ አምስት እስከ ሁለት ሊትር ውሃ መጠጣት ያስፈልጋል። ነገር ግን በጣም ስፖርት የምትሰሩ ያልባችሁ አድካሚ የጉልበት ስራ የምትሰሩ በጣም እንቅስቃሴ የምታረጉ ሰዎች በቀን ሶስት ሊትርም አራት ሊትርም እንደ እንቅስቃሴያችሁ ብዛት ውሃ መውሰድ አለባችሁ። ውሃ ለኩላሊት ጤና አንደኛውና መሰረታዊ ነገር ነው። ሁለተኛው ክብደት መቀነስ። በነገራችን ላይ ከፍተኛ ክብደት ቦዲ ማስ ኢንዴክሳችሁ የተስተካከለ አለመሆን፣ ቁመታችሁና ክብደታችሁ የተመጣጠነ ካልሆነ በጣም ኩላሊት ላይ ጫና ያርፋል። ለዚህ መሰረታዊ ማድረግ ያለባችሁ ነገር በተለይ በተለይ የአካል ብቃት እንቅስቃሴ ማድረግ ስፖርት መስራት ያስፈልጋል። ይሄ አሁን ክብደትን ለመቀነስ ሰውነት ላይ የስብ ክምችት እንዳይኖር፣ የፋት ክምችት እንዳይኖር፣ ይሄ መጥፎ የኮሌስትሮል ክምችት እንዳይኖር፣ የተስተካከለ የደም ዝውውር እንዲኖር፣ ለብዙ ነገሮች የአካል ብቃት እንቅስቃሴ ማድረግ ያስፈልጋል። በቀኑስ ቢያንስ ከአርባ እስከ አርባ አምስት ደቂቃ እንደ ፍላጎታችሁ ኤሮቢክስ እንቅስቃሴዎች ሊሆን ይችላል ዋና ዋኘት ሳይክል መንዳት ወክ ማድረግ እንደምቾታችሁ ብቻ ሰውነትን እንቅስቃሴ ማድረግ ስፖርት ማሰራት ለኩላሊት ጤናም ጥሩ ነው። በአጠቃላይ ለሰውነታችሁም መልካም ነው። ሌላኛው ኩላሊትን የሚጎዳው የስኳር መጠናችሁን አለመቆጣጠር ነው። በነገራችን ላይ ስኳር መጠናችሁን መቆጣጠር መቻል አለባችሁ። አሁን ሰውነታችሁ ላይ የግሉኮስ መጠናችሁ የተዛባ ከሆነ የኢንሱሊን ስራ ተግባሩ የተዛባ ከሆነ ሰውነት ላይ የስኳር መጠናችሁ የተስተካከለ ካልሆነ ለኩላሊት ሕመም የመጋለጥ እድላችሁ ይጨምራል። በነገራችን ላይ ብዙ ጊዜ አሁን ይሄ ነገር የተያያዘ ነው። አሁን የስኳር ሕመም ያለባቸው ሰዎች ኩላሊታቸው ላይ ከፍተኛ ጫና ያርፋል ለኩላሊት ህመም የመጋለጥ እድላቸው ይጨምራል። ምክንያቱም ከዚህ ከስኳር ጋር ኩላሊት በጣም በከፍተኛ ሁኔታ ስለሚያያዝ ነው። ስለዚህ ይሄ የስኳር መጠናችሁን መቆጣጠርም እንደዚሁ ለኩላሊታችሁ ጤና በጣም አስፈላጊ ነው። ሌላው ልክ እንደ ስኳርን እንደ መቆጣጠር ሁሉ የደም ግፊትንም መቆጣጠር ያስፈልጋል። አሁን እነዚህ ነገሮች ተያያዥነት አላቸው። ስኳር ካለ ግፊት ይመጣል፣ ግፊት ካለ ኩላሊት ይመጣል። ተያይዘው የሚመጡ ችግሮች ናቸው። ስኳራችሁን መቆጣጠር፣ የደም ግፊታችሁን መቆጣጠር ለበርካታ ታ ሰውነት ጤናችሁ በጣም መሰረታዊ ነገር ነው። ኩላሊትም ላይ ትልቅ ጫና የሚያሳድሩት እነዚህ ነገሮች ናቸው። ጤናማ የደም ግፊት ካለ፣ ጤናማ የስኳር መጠን ካለ ኩላሊት ላይ የሚያርፈው ጫና ይቀንሳል፣ ጤና ይጠበቃል። ስለዚህ እንደ ስኳር ሁሉ የደም ግፊትንም መቆጣጠር ያስፈልጋል። ሌላኛው ጨው መቀነስ ነው። እንግዲህ ይህንንም አብዛኞቻችሁ ታውቃላችሁ። ጨው በጣም በከፍተኛ ሁኔታ ኩላሊታችንን ከሚጎዱ ነገሮች አንዱ ነው። ሰውነት ላይ የሶዲየም ክምችት በሚጨምርበት ጊዜ ኩላሊት ላይ የማጣራት አቅሙ ላይ በጣም ጫና ስለሚያሳድር ኩላሊታችሁን ይጎዳል። መጋገባችሁ ላይ የጨው መጠናችሁን በጣም መቀነስ አለባችሁ። ሌላኛው ሽንት አለመያዝ ነው በነገራችን ላይ ሽንታችሁ በሚመጣ ጊዜ በሰዓቱ መሽናት ያስፈልጋል። ሽንታችሁን ይዛችሁ ለረጅም ሰዓት የምትቆዩ ከሆነ በጣም ኩላሊት ላይ የሽንት ፊኛ ላይ ይዛ አካባቢ በጣም ከፍተኛ ጉዳት ታመጣላችሁ። ይሄ በተለይ እየተደጋገመ የሚሄድ ከሆነ በየጊዜው ሽንትናውን አንድ ቀን በተለያዩ አጋጣሚዎች ሊያጋጥም ይችላል። ግን ደጋግማችሁ ሽንትን የመያዝ አይነት ነገሮች ካሉ ኩላሊት ላይ ትልቅ ጫና ያሳድራል። ይሄንንም ነገር እንደዚሁ ባታደርጉ መልካም ነው። ሌላኛው የአልኮል መጠጥ ነው። በነገራችን ላይ በተለይ ጠንከር ያሉ የአልኮል መጠጦችን አዘውትሮ የመጠጣት ልምድ ካላችሁ ይሄ ኩላሊት ላይ በጣም ከፍተኛ ጉዳት ያመጣል፣ ለኩላሊት ሕመም ይዳርጋል። ስለዚህ በተመሳሳይ የአልኮል መጠጦችን አዘውትራችሁ ባትወስዱ ለኩላሊት ጤና በጣም አስፈላጊ ነው። ሌላውና መሰረታዊ ነገር አመጋገብን ማስተካከል ነው። እንግዲህ ለኩላሊትም ለአጠቃላይ ጤናም አመጋገብን ማስተካከል ያስፈልጋል። አመጋገብን ማስተካከል ስንል አርቲፊሻል ነገሮችን በተቻለ አቅም ባትጠቀሙ፣ ይሄ ፕሮሰስ እንዲሆኑ የፋብሪካ ምግቦችን፣ መጠጦችን በጣም በጣም በጣም ላለመጠቀም ጥረት ማድረግ አለባችሁ። ቅባታማ ነገሮች መቀነስ፣ ጨዋማ፣ ስኳር የበዛባቸው እንዲህ እንዲህ አይነት ነገሮችን እየቀነሳችሁ ኦርጋኒክ ነገሮችን መመገብ ብትችሉ አትክልቶችን፣ ፍራፍሬዎችን፣ እህሎችን የተለያዩ ነገሮችን ጤናማ የአመጋገብ ስታይሎችን ብትከተሉ በአጠቃላይ ለጤናችሁ ጥሩ ነው። በተለይ ለኩላሊትም ጤንነት እጅግ በጣም ያስፈልጋል። ሌላውና ወሳኙ ነገር ደግሞ መንገር የምፈልገው በየጊዜው የጤና ምርመራ ማድረግ። በነገራችን ላይ ብዙ ሰው በተለይ ኩላሊት ሕመም አንዳንድ ሰዎች በጣም ከጣላቸው በኋላ ነው ሆስፒታል ሲሄዱ ኩላሊታቸው ረዲ ስራ አቁሞ የሚደርሱት። ስለዚህ በተለይ እንዲህ አይነት ችግሮችን ቀድሞ ለማወቅ ቢያንስ በአመት አንድ ጊዜ አጠቃላይ የጤና ምርመራ ብታደርጉ መልካም ነው። እንደዚህ በጣም ተጎድቶ ከፍተኛ ህመም አምጥቶ ወይ ራሳችሁን ስታችሁ ስትወድቁ ወደ ሕክምና ተቋም ከመምጣት አስቀድማችሁ ያላችሁበትን የጤና ምርመራ ቼክ ብትደረጉ ሌላ የማይታወቁ ሰውነታችሁ ላይ ያሉ ችግሮችም በዛው ይታወቃሉ። በጊዜ አስፈላጊውን ሕክምናም እንድታገኙ ያደርጋል። ስለዚህ በየጊዜው የጤና ምርመራ ማድረግ አለባችሁ ግዴታ። ታማችሁ ህመም ሲበስባችሁ አይደለም ወደ ጤና ተቋም መሄድ። ሌላው ያለ ሐኪም ትእዛዝ መድኃኒቶችን ባትወስዱ መልካም ነው። አንዳንድ ሰዎች ራሳችሁንም ሲያማችሁ የሆነ ነገሮችን ቶሎ ይሄ የሕመም ማስታገሻዎች የተለያዩ መድኃኒቶች ይሄ ለዚህ ይጠቅማል እየተባሉ መውሰድ እንዲህ አይነት ነገሮችን እየለመዳችሁ አላቸው። ይሄ በጣም መጥፎ ነው። የሕክምና ባለሙያ በሚሰጣችሁ ልክና መጠን ማትወስዱ ከሆነ ይሄ የሕመም ማስታገሻ እንደዚህ አይነት ነገሮችን ባትወስዱ ይመከራል። እንግዲህ እንደ አጠቃላይ ኩላሊታችሁ ጤናማ እንዲሆን እነዚህን ነገሮች ብታደርጉ ከዚህ አስከፊ የኩላሊት ህመም ራሳችሁን ማዳን ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይ ክሽር አርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደርጋችሁ ቤተሰብ ሁኑ። የዛሬን በዚህ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ